ውጭ ቀጥተኛ ኢንቨስትመንት አራት ቢሊየን ተመዝግቧል። ሪፎርሙማ ከጠበቅነው ፍጥነት እና ውጤት በላይ ሪስፖንድ አድርጓል። ለምን ያክል ዘመን ኢትዮጵያ ታስራ እንደቆየች ማሳያው የሪፎርም ነው። ይሄ የዛሬ 10 15 20 ዓመት ጀምረን ነው ቢሆን አስቡት ዛሬ የት እንደሚደረስ። ዶላር እና ዳላር እያሉ በሚያቆላመጡት መገበያ ገንዘብ የሚጠሩትን ቁጥር እያጣቀሱ ኢትዮጵያ ታስራ ቆየች የሚሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለምን ከ15 ዓመታት በፊት ጀምራ እንዳልደህየች ለምንስ ሲያድግ የነበረና የአፍሪካ ታይገር እያስባለ ኢኮኖሚ እንደገነባች በቁጭት የሚናገሩት ጉዳይ ሆኖ በተደጋጋሚ ተደምጧል። ከዚያ የውጭ ቀጥታ ኢንቨስትመንት አራት ቢሊዮን ዶላር ተመዘገበ ብለው ይናገራሉ። እንዲያም ሆኖ ይህ ጥንቅቅ ያለ ውሸት መሆኑ በዚህ ሳምንት ተጋልጧል። ይህንን ከተናገሩ በኋላም ኢትዮጵያውያን አይናቸውን አልገልጣሉ እንጂ የእኔን ለውጥ ዓለም ያደነቀው ነው ሲሉ ነበር። እንዲያም ሆኖ በኢትዮጵያ ሰማይ ስር አንድም በጎ ዜና መሰማት ካቆመ አምስትና ስድስት ዓመታት እየነጎዱ ናቸው። እሳቸውንም የሚያደንቅ ዓለም የለም። ኢትዮጵያውያን ስለ አገራቸው በጎ ነገር መስማትን አልታደሉም። ከውጭም መርዶ ከአገር ውስጥ ሞት የሚነገርባት ኢትዮጵያ ሰሞኑን ከወጡባት ዓለም አቀፍ ሪፖርቶች መካከል በመግቢያችን ላይ ጠቅላይ ሚኒስትሩ ያነሱትን የውጭ ኢንቨስትመንት ጉዳይ የሚመለከቱ አንዱ ነው። በሙስና የተጨማለቀው በዜጎቹ ላይ በመጨከን የሚታወቀው ስለ ሰብአዊ ፍጡር ግድ የማይለው የብልጽግናው መንግስት ኢትዮጵያን የውጭ ባለሀብቶች እንዳይረግጧት እያደረገ መሆኑን የሚያትተው ባለ 36 ገጽ ሪፖርት የተነበበው ከአሜሪካ መንግስት ነው። ትዌንቲ ትዌንቲ ፋይቭ ኢትዮጵያ ኢንቨስትመንት ክላይሜት ስቴትመንት በሚል ርዕስ የወጣው የስቴት ዲፓርትመንት ሪፖርት የብልጽግናው አገዛዝ በአማርኛና በመሰሌ አገር ውስጥ ቋንቋዎች ብቻ ሳይሆን በእንግሊዘኛም እንደሚዋሽ በፈረንጅ ማፍ ቃል የገባውን እንደሚያጥፍ የሚያትት ነው። ማስረጃዎች አሉት። ቃል ገብቶ ቃል በላ የሚል ይዘት ባለው ቋንቋ ያልተገለጸው ብልጽግና ኢትዮጵያን ለምዕራባውያን ሸጦም ጎሸኛ ልጅ አልተባለም አደግድጎም ያልተወደሰ አጎንብሶም ያልተሞገሰ ባሪያ ሆኗል። ለኢትዮጵያውያን የሥራ እድል ፈጥረው ለኢትዮጵያም የውጭ ምንዛሬ አስገኝተው ሲሰሩ የነበሩ የውጭ ባለሀብቶችን ያባረረውና ያዳከመው ብልጽግና ጦረኛ ፖሊሲው ሙሰኛ ቢሮክራሲውና ኋላ ቀር ተግባራቱ ወደ አገሪቱ የሚገባውን የውጭ ኢንቨስትመንት አንኮታኩቶታል ይላል። ያ የኮሪደር ልማት እያለ ያብለጨለጨውን መብራትና ከውጭ አገር እያስገባ ያቆመው ዛፍ ደግሞ የልማት ሁሉ ፀር መሆኑን አሜሪካ ገልጻለች። አብይ አህመድ ይህንን ሲሰሙ አዳሚ ፓርክ አለው የሚለውን አስቂ ንግግራቸውን መድገማቸው አይቀርም። ከነዳጅ ሽያጭ ብቻ 30 በመቶ ታክስ ሊሰበስብ ያቆበቆበው አገዛዝ በአገሪ ውስጥ ያለው ኢንቨስትመንት እንዲደቅ ኢንቨስተርና ካፒታል እንዲሸ ቆሻሻ አድርጎ ኢትዮጵያን እንደ ኦቪድ ላሉ የጠቅላይ ሚኒስትር አብይ ድርጅቶች ብቻ የምትመች እንድትሆን አድርጓት ቀጥሏል። ብልጽግና ሁላ አቀፍ ድህነትንና አገር አቀፍ ውትድርና እንዲሁም ኢትዮጵያ አቀፍ ጦርነትን አስፋፍቶ ንግድና ኢንቨስትመንትን አጥፍቶ ህዝቡን ና ግጠመኝ እያለ በየቀኑ አዳዲስ ውሳኔና ትዕዛዝ በሚያወጣበት በዚህ ወቅት የአሜሪካ መንግስት ደግሞ ኢትዮጵያውያን ሆይ መንግስታችሁ በአገራችሁ ላይ የተከተለው ፖለቲካ ኢንቨስትመንትን ሲያንኮታኩት ተመልከቱ የሚል ጭምቅ ሀሳብ የሚወጣውን ጥናታዊ መግለጫ አጋርቷል። በአገሪቱ ውስጥ ያለውን መንግስታዊ ዝርፊያ ሲገልጸው ለማ ሳያነት የአዲስ አበባ ኮሪደር ልማትን ተመልከቱ ብሎም ይህንን ፕሮጀክት ለመስራት አንዳች ጨረታ ወጥቶ ያውቅም። ከአገዛዙ ጋር ጥብቅ ቁርኝት ላላቸው ሰዎች የተሰጠ ስራ ነው ብሎ አያይዞ ዝርዝር የዝርፊያ ተግባራትን ያስቀምጣል። ዓለም ላይ ያለ ኢንቨስተር ይህንን መግለጫ ካነበበ በኋላ ወደ ኢትዮጵያ ምድር ለመሄድ እግሩን እንዳያነሳ የሚያደርገውን ሰሞነኛውን ብልጽግናና የሚዲያ ብርጌዱ የማይገባውን ቢገባውም የማይናገረውን የኢንቨስትመንት ፖለቲካ ከአሜሪካ ሪፖርት ላይ ወስደን እንዳስሳለን። ደቂቃዎችን ጨምረን አብረን እንቆይ። ባለ 36 ገጹ ሪፖርት ኢትዮጵያ የነበሯትን ተስፋዎችና አቅሞች በጥቂቱ በማስቀደም ሲጀምር እንዲህ ይላል። ኢትዮጵያ የአፍሪካ ብዙ ህዝብ ያለባት ሁለተኛ ሀገር ነች። 135 ሚሊዮንን የተሻገረው ህዝቧ ሁለት ሶስተኛው ከ30 ዓመት በታች የሆነ ወጣቶች የሞሉት ነው። እናም ሰፊ ወጣትና ብዙ ህዝብ ያን ያህል ውድ ያልሆነ የሰው ኃይል ጉልበት፣ በዓለም 120 መዳረሻዎች ያሉት የአፍሪካ ትልቅ አየር መንገድና እያደገ ያለ የሸማች ቁጥር ያለባት በመሆኗ ለኢንቨስትመንት የተመቸች አድርጋት ነበር። የኢትዮጵያ መንግስት ባለሀብቶችን ለመሳብ ጥረት ያደርጋል። እንዳም ሆኖ አገሪቱን በችግር ሞልቷት መፍትሄ ለማበጀት አይሰራም። በአገር ውስጥ በተለይም በአማራና ኦሮሚያ ጦርነት ቀጥሏል። እንቅስቃሴ ተገድቧል። እነዚህ ሁኔታዎች ደግሞ ዘራፊዎቹ ባለስልጣናትና የታጠቁ ቡድኖች ሀብትን እንዲቆጣጠሩና እንዲዘርፉ ረድቷቸዋል። ከዚህም ሌላ ዜጎች ለንብረታቸው ዋስትና የላቸውም። ይህንን ለማረጋገጥ የኮሪደር ልማት ተብዬውን ነገር መመልከት ይቻላል። መንግስት በአስር ሺህ የሚቆጠሩ ኢትዮጵያውያንን ከኑሯቸውና ከቢዝነሳቸው ነቅሎ አባሯቸዋል። ከእነዚህ የቢዝነስ ስራቸውን በዚሁ ተግባር ካጡ አካላት መካከል የውጭ ኢንቨስተሮች ይጠቀሳሉ። ያለአንዳች ማስጠንቀቂያ ንብረታቸው ተንዶ ያለምንም ካሳ ተባረዋል። ከአንድ ዓመት በፊት መጋቢት ላይ በአዲስ አበባ በጠቅላይ ሚኒስትር አብይና በመስተዳድሩ የተጀመረውና የኮሪደር ልማት የሚል ስም የተሰጠው ዘመቻ በአርባ ከተሞች ቀጥሎ እንዲካሄድ ተደርጓል። አርባ ከተሞች ማለትም በእነዚህ አርባ ቦታዎች ላይ ያሉ የቢዝነስና የመኖሪያ ሰፈሮች ዒላማ ተደርገዋል ማለት ነው። እዚያም የውጭ ባለሀብቶች አሉ። እዚያም ልክ እንደ አገሪቱ ዋና ከተማ ከፈረሰ በኋላ ካሳም ከመፍረሱ በፊትም ማስጠንቀቂያ የለም። በዚህ የኮሪደር ስራ ምክንያት ንብረታቸው የተጎዳዩም፣ ቢዝነሳቸው ማትረፍ ያቆመ የውጭ ባለሀብቶች ደግሞ በድንገት ንብረታቸውንም ንግዳቸውንም ማጣታቸው ሳይበቃ ግብር ክፈሉ ተብለው ይቆለልባቸዋል። ግልጽነት፣ የህግ ክርክር፣ ቅሬታ ማቅረብ ወዘተ የለም እያለ ይቀጥላል። እንዲህ ያለውን የአሜሪካ መንግስት መግለጫ የሚሰማው ብልጽግና ምን ሊል ይችላል የሚለውን ጥያቄ እንደዋንዛ እናንሳና ወደ ቀጣዩ ጉዳይ እንለፍ። ሁሉ አራት ኪሎ የሚባለው ቤተ መንግስት 360 የተከበበው ከፓርላማ ውጪ የአብሮት ላይብራሪን ጨምሮ ከፓርላማ ከተሰራበት ውጪ በጣም የመጨረሻ ደህንነት የመጨረሻ ችግር የመጨረሻ የቆሻሻ ምልክት ሰፈር የነበረው እንዴት ነው 360 ዲግሪ በቆሻሻና በደህንነት ተከበል እዛ ግቢ ውስጥ ተቀምጠን አገር እየሰራን ነው ብለን የምናስበው የሚል ጥያቄ ያስነሳል ከቤተ መንግስት ዙሪያ ድሃና የድሃ መኖሪያ አሊይ ያሉት አብይ አህመድ ከመቶ ዓመት በላይ ከአራት ትውልዶችም በላይ የኖረውን ህዝብ ነቅለው ካባረሩ በኋላ ይህንን ማድረጋቸው ተገቢ አለመሆኑን የሚጠይቁ ሰዎች ሲናገሩ ኢትዮጵያውያንን ይህንን ምክር እንዳትሰሙ አዳሜ ፓርክ አለው፣ እናንተን ፓርክ አይሰራ የሚላችሁ እሱ ፓርክ ውስጥ ልጆቹን እያዝናና ነው በማለት መናገራቸው አይዘነጋም። አዳሜ እዛ በሞርጌጅ የራሱን ልጆች እያሳደገ እኛን አትስሉ ቢለን መቀበል የለብንም። አዳሜ እኮ በየሰፈሩ ፓርክ አለው እያወጣ ልጆቹን እያዝናና ነው፣ ፓርክ አያስፈልጋቸው የሚለን ይህ ትክክል አይደለም። አዳሜና ሔዋኔ እያሉ የሚተነትኑት የፓርክን አስፈላጊነት የሚናገሩት እንዲህ ባለ መከራከሪያ በመሆኑ፣ ለዶናልድ ትራምፕ መንግስት ለማርኮ ሪቢዮ መስሪያ ቤት አዳሜ ፓርክ አትስራ አትበለኝ በማለት የኮሪደር ልማት ብለህ ህዝብና ቢዝነስ ጎዳህ የሚሏቸውን ሰዎች የሚሟገት ድፍረት የሚኖራቸው ከሆነ ወደፊት ይታያሉ። ሪፖርቱ ግን እንዲህ ይቀጥላል። የኢትዮጵያን ምድር የውጭ ኢንቨስተሮች እንዲገቡበት በ2012 ዓ ም አዲስ ህግ አውጥቻለሁ ያለው መንግስት የአገሪቱን ገንዘብ አዳክሞ ለአገር ውስጥ ባለሀብቶችና መንግስታዊ ድርጅቶች ብቻ ተፈቅዶ የኖረን ዘርፍም ከፍቶ ሪፎርም ጀምሬያለሁ ቢልም በመላ አገሪቱ የተቀጣጠለው ግጭት፣ በተለይ ደግሞ በአማራና ኦሮሚያ ክልሎች የሚካሄደው ጦርነት፣ በትግራይ እንደገና ሊጀመር ይችላል በሚል የተሰጋው ሌላ ጦርነት፣ የንብረት መብት ማጣት፣ በባንክና ትይዩ ገበያ መካከል ያለው የውጭ ምንዛሬ ዋጋ መራራቅ ምክንያት ተብ ያልሆነና የበዛ ግብር ኢትዮጵያ የውጭ ሀገር ባለሀብቶች እንዳያስቧት እያደረገ ነው። አሁንም በኢትዮጵያ ውስጥ ያሉ ኢንቨስተሮች አብዛኞቹ የቻይና ሲሆኑ የሳውዲ አረቢያና የቱርክ ይቀጥላሉ። የተባበሩት አረብ ኤምሬቶች በኢትዮጵያ ውስጥ ያላት ኢንቨስትመንት እያደገ ነው የሚሉ ሪፖርቶች ቢወጡም እነዚህ በአብዛኛው ድብቅና የማይገለጹ ናቸው። በአጠቃላይ በ2024 ኢትዮጵያ ከውጭ ቀጥታ ኢንቨስትመንት ያገኘችው ሀብት ከአመታዊ ምርቷ ሁለት ነጥብ ሰባት በመቶ የሚሆነውን ነው እያለ የሚቀጥለው የአሜሪካ መንግስት ሪፖርት ቀደም ሲል ጠቅላይ ሚኒስትር አብይ ዋሹትን ውሸት ያረጋግጥልናል። ባለፈው የፈረንጆቹ አመት የኢትዮጵያ አጠቃላይ የአመት ምርት መቶ ቢሊዮን ዶላር እንደነበረ የገንዘብ ሚኒስቴር ሰነድ ያመለክታል። የአሜሪካ መንግስት የሚለው ደግሞ ከዚህ ውስጥ ከውጭ ቀጥታ ኢንቨስትመንት የተገኘው ሁለት ነጥብ ሰባት በመቶ ብቻ ነው ይላል። ይህ ማለት ሁለት ነጥብ ሰባት ቢሊዮን ዶላር መሆኑ ነው። አብይ ግን አራት ቢሊዮን ዶላር ነው ባይ ናቸው። የአሜሪካው ሪፖርት የብልጽግናውን አገዛዝ አምነው በኢትዮጵያ ውስጥ ኢንቨስትመንት ላይ የተሰማሩ ሰዎች በ2024 የፈረንጆቿ ዓመት ጠቅላላ ያስመዘገቡት ሀብት 2.7 በመቶ ነው ይልና የመንግስት ቢሮክራሲ የተንዛዛ፣ እርስ በርስም የማይናበብ መሆኑን ያትታል። ዝርፊያን ኢትዮጵያን ለመበቀል የሚያገለግል መሳሪያ ያደረገው የውህደድ ብልጽግና ሙስናን እንደተገቢ ተገቢ ነገር የሚያከናውነው መሆኑን በጎዳና ላይ ከሚቆም የትራፊክ ፖሊስ እስከ ጠቅላይ ሚኒስትር ድረስ የተረጋገጠ ጉዳይ ነው። የምሰራውን ፓርክ በማስመልከት እንኳን ፓርላማው ማንም ሰው እኔን መጠየቅ አይችልም ብለው የሚናገሩት አብይ ኦቪድ የተሰኘ 15 ቢሊዮን ዶላር ሀብት አለኝም የሚል ድርጅት አላቸው። ያለ ጨረታ ያለ ጫጫታ ያሻውን የሚያገኘው የኦቪድ ኩባንያቸው የተዋጣለት ዝርፊያ በሚፈጽምበት ሀገር የውጭ ባለሀብቶች ግን ወደ አገር ቤት ገብተው ለኢትዮጵያውያን የስራ ዕድል የሚፈጥሩበት እድል እየተሟጠጠ ሄዷል። እናም የስቴት ዲፓርትመንት እንደሚለው ዝርፊያ የአገሪቱ ዋነኛ የኢንቨስትመንት ሸምቀቆ ነው። የውጭ አገር ባለሀብቶችን ይቅርና የራሱን አገርም ዜጎች ሀብት እያሳጣ መሆኑን ሲገልጽም እንዲህ ይላል። ዝርፊያ መንግስታዊ እንደሆነ ለማሳየት የኮሪደር ልማት ፕሮጀክቶችን እንመልከት። ይህንን ስራ ለማከናውን አንድም ጨረታ አልወጣም። ይህ በአገሪቱ ሕግ አይፈቀድም። ይልቁንም ለመንግስት ባለስልጣናት ቅርብ የሆኑና ከነሱ ጋር የጠበቀ ግንኙነት ላላቸው ኩባንያዎች ተሰጥቷል። የመንግስትን ተቺዎችና በአገዛዙ ላይ ሂስ የሚያቀርቡ ሰዎችን ንብረት ለመውረስና ያለምንም የሕግ ክርክር ያፈሩትን የማይንቀሳቀስ ሀብት አስር ዓመት ወደኋላ ተመልሶ ለመንጠቅ ህግ አውጥቷል። መንግስታዊ ሌብነት እየተስፋፋ በ2013 ከመቶ ሀገራት 37ተኛዋ ሙሰኛ ሀገር ሀገርና መንግስት የነበራት ኢትዮጵያ በ2024 ግን ይህ ደረጃ አሽቆልቁሎ ከ180 ሀገራት 99ኛ ሆናለች። በኢትዮጵያ ውስጥ መንግስታዊ ዝርፊያ የኢንቨስትመንት አደጋ ሆኗል ሲባል የአገር ውስጥም ሆነ የውጭ ኢንቨስተሮች መንግስታዊ አገልግሎት ሲጠይቁ ጉቦ ይጠየቃሉ ከሚለው ይጀምራል። ግብር ሲከፍሉ ጉቦ ይጠየቃሉ። ከጉምሩክ እቃዎችን ሲያወጡ ወድህ በሉ ይባላሉ። መሬት አስተዳደር አምጡ ይላቸዋል። በተለይ በከተሞች ያለን መሬት ለማግኘት የሚንቀሳቀሱ ባለሀብቶች በመንግስት ቢሮክራሲ የሚጠየቁት ገንዘብ ትልቅ ብሶትን እንደቀሰቀሳል እያለ ይቀጥላል። የኮሪደር ልማት የተጀመረው በጠቅላይ ሚኒስትሩ መሆኑን የሚያነሳው የአሜሪካው ሪፖርት ይህንን ዝርፊያ የሚፈጽሙት ያለ ጨረታ ለሚቀርቧቸው ኩባንያዎችና እንደ ኦቪድ ላሉ ድርጅቶቻቸው መሬትና ስራ በመስጠት እንደሆነ ደፈር ብሎ ለመግለጽ አልወደደም። ይሁን እንጂ መንግስታዊ ሌብነቱን በማሳየ ያስቀምጠዋል። ከዓመታት በፊት አንሶላና ብርድ ልብስ የምለብሰው በምናብ ነበር የሚሉት የአገሪቱ ቢልየነር አብይ አህመድ ግን እኔም አንድ ብር አልሰርቅም፣ መንግስታዊ ሌብነትም የለም የሚሉ ናቸው አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት ብድር ስጡት ስጡት ብዬ በአንዳንድ ውስጥ ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ ልክነት፣ ክቡርነቶ እንደ ኦቪድ ያሉትን ድርጅቶችን የፈጠሯቸው በአንድ ዓመት ቢሊዮነርም ያደረጓቸው በ12 ወራት ሳይሆን ቢያንስ በአምስት ዓመት ነው። ከአምስት ዓመታት በፊት አምስት መቶ ሺህ ብር ያልነበረው ድርጅቶ ኦቪድ ዛሬ 15 ቢሊዮን ዶላር ሀብት ያለው መሆኑን በድረ ገጹ ላይ ያስቀምጧል የሚለውን ሙግት የሚደግፍልን በሌላ ሀያል የጸጥታና የስለላ ተቋማት ጭምር ታጅቦ ሪፖርት የሚያወጣው ስቴት ዲፓርትመንት የአብይ አህመድ መንግስት መንግስታዊ ሌብነት ለባለስልጣን የቀረቡ ሰዎችን በማበልጸግ የመንግስትን ተቺዎች ደግሞ በላባቸው ያፈሩትን ሀብት በመውሰድ ላይ የተሰማራ መሆኑን ያስረዳል። እናም እኔ አንድ ብር አልሰርቅም፣ እኔ በአንድ ዓመት ኩባንያ ፈጥሬ በአንድ ጊዜ የኮንትራት ስጡት ብድርም ስጡት ብዬ አላዝም በአንድ ዓመት ቢሊዮነር አላደርግም በማለት አይናቸውን ጠበብ እያደረጉ በመናገር ሲዋሹ፣ ታዲያ ይህ ከሆነ መለፍለፎ ለምን አስፈለገ ከሚለው ጥያቄ ባሻገር ከተለመዱ አብያዊ ቅጥፈቶች አንዱ አድርገነው እንለፍና ወደ ሪፖርቱ እንመለስ። አገዛዙ ሕግ አውጥቶ ኢንቨስትመንትን እንዴት እንዳዳከመ ሲያብራራ ስቴት ዲፓርትመንት እንዲህ ይቀጥላል በየካቲት ወር በ2016 ዓ ም የኢትዮጵያ መንግስት በነዳጅ የሚሰሩ መኪኖች ወደ አገር ውስጥ እንዳይገቡ ከለከለ። የሚፈቀድላቸው የኤሌክትሪክ መኪኖች ብቻ ናቸውም አለ። በኢትዮጵያ ውስጥ ካለው 135 ሚሊዮን ሕዝብ ኤሌክትሪክ የሚያገኘው ግማሽ ቢሆን ነው። መንግስት በኤሌክትሪክ የሚሰራ ካልሆነ አንድም የነዳጅ መኪና እንዳይገባ ብሎ ሕግ ሲያወጣ ግን በአገሪቱ ውስጥ አንድም የኤሌክትሪክ መኪናን ቻርጅ ለማድረግ የሚያስችል ጣቢያ አልነበረም። አገሪቱ ብድር ከመክፈል አኳያም ወድቃለች። በታኅሳስ 2017 ከዩሮ ቦንድ አበዳሪዎች የተቀበለችውን ገንዘብ መመለስ ባለመቻሏ ከዚህ በኋላ ሌላ ብድር ማግኘት የማትችል ተደርጋ ተፈርሞባታል። የአንድ ቢሊዮን ዶላር 66 ወለድ መክፈል ያልቻለችው ኢትዮጵያ በዕዳ ቅነሳ የውይይት መድረኮች ላይ የተሰጣትን እድል መጠቀም ሳትችል ቀርታለች እያለ የሚቀጥለው የአሜሪካው ሪፖርት ከነአይኤምኤፍ የባንክ ዘርፉን ለውጭ ባለሀብቶች ክፍታ አደርጋለሁ፣ የመንግስት የልማት ድርጅቶችን እሸጣለሁ እያለ ቃል ገብቶ ብድር እንደተለቀቀለት፣ ይሁን እንጂ ይህንን እንዳልፈጸመ በመጥቀስ ቃል አባይነቱ ዓለም አቀፍ መሆኑን የሚያሳዩ ነጥቦችን ሲያስከትል እንዲህ ይላል። መንግስት በ2017 ታኅሳስ ላይ የውጭ ባንኮች በኢትዮጵያ እንዲሰሩ ፈቅጃለሁ የሚል አዋጅ አወጣ። ይሁን እንጂ ይህንን በአደባባይ የተናገረውንና ያወጀውን ወደ ጎን ብሎ በኢትዮጵያ ውስጥ በባንክ ዘርፍ ለመሰማራት በመጀመሪያ 40 ሚሊዮን ዶላር ሀብት ማስመዝገብ ይገባል አለ። የቅድመ ሁኔታ በጎረቤት ኬንያ የሚጠየቀውን አምስት እጥፍ የሚበልጥ ነው። ቴሌኮሚኒኬሽንም ይሸጣል ብሎ ቃል ገብቶ ነበር። በእርግጥ ይህንን የኮሚኒኬሽን ኩባንያ ለግል ባለሀብቶች ይሸጠዋለሁ እያለ ቃል የገባው ገና በ2010 ዓ ም ነበር። ቴሌኮምን 10 በመቶ ለመሸጥ ጨረታ ቢያወጣም የሚገዛው አጣ። እያለ የሚቀጥለው የአሜሪካው መንግስት ሪፖርት አብይ አህመድ አሊ ከሶማሊላንድ ጋር ተፈራርመውት የነበረው ውል የለሽ የመግባቢያ ውል አካባቢውን አለመግባባት ውስጥ ከቶት ኢትዮጵያን እንደጎዳትም ያስረዳል። ይችን ነገር የሚያስታውሰው የስቴት ዲፓርትመንት ሪፖርት እንዲህ ይላል። ታህሳስ ሁለት 2016 ዓ ም ኢትዮጵያ ከሶማሊላንድ ጋር የመግባቢያ ውል ተፈራርማ በቀጣነው ሁካታ ፈጠረች፣ ከሶማሊያ መንግስት ጋር የለየለት ውዝግብ ውስጥም ገባች። ይህም ኢንቨስትመንት እንዲሸሽና እንዳይገባ ያደረገ ጉዳይ ሆኖ ቀጠለ። በኢትዮጵያ ባንኮች ውስጥ ከፍተኛ የጥሬ ገንዘብ ችግር አለ። ባንኮች ብድር ሲሰጡ መቶ ፐርሰንት መተማመኛ ወይም ኮላተራል ንብረት ይጠይቃሉ። መንግስታዊው የኢትዮጵያ ንግድ ባንክ ብቻውን የአገሪቱን ተቀማጭ ገንዘብ ወይም ዲፖዚት

ብድርና የውጭ ምንዛሬ 50 ፐርሰንቱን ጠቅልሎ የያዘው እሱ ነው። የአገሪቱ ባንኮች የቁጠባ ወለድን 7 ፐርሰንት እንዲያደርጉ ብሔራዊ ባንክ ቢያስገድድም በቅርቡ ዓመታት ውስጥ ግን የወለድ ምጣኔው ኔጌቲቭ ውስጥ ገብቷል። ምክንያቱም የዋጋ ውድነቱ በሁለት ድጅት የሚጠቀስ ሆኗልና። የውጭ ምንዛሬ ለማግኘት ከተደረጉ ጥረቶች መካከል የመገበያያ ስልቱን ገበያ እንዲወስነው ማድረግ የሚለው መፍትሄ ብርን እያዳከመ እንዲሄድ አድርጓል። እስከ ባለፈው ሚያዚያ ወር ብቻ ገና ሪፎርሙ አንድ ዓመት ሳይሞላው ማለት ነው ብር የተዳ ከመበት ፍጥነት 125 ፐርሰንት ደርሶ ነበር። በዚህ ወር ባንኩና ትይዩ ገበያ ላይ ያለው የዶላር መመንዘሪያ ተመን 20 ፐርሰንት ድረስ ልዩነት ነበረው። እንዲህ እያለ የሚቀጥለው የአሜሪካ መንግስት፣ ሰሞነኛ ሪፖርት አንድም በጎ ዜና ስለ ኢትዮጵያ የለውም። ይልቁንም የዓለም ነጋዴዎች ሁሉ ወደ ኢትዮጵያ እንዳትሄዱ እዚያ ሙሰኛ ባለስልጣናት፣ የማያልቅ ጦርነት፣ የማያሰራ ቢሮክራሲና ደካማ ስርዓት ያጋጥማችኋል የሚል ጥሪ ነው ያለው የሚመስለው ሪፖርቱ። በ36 ገጾች የቀነበበው ዝርዝር ሀሳብ ሲጨመቅ ይህንን ይመስላል። መልካሙን ሁሉ መመኘት እንሰናበታለን።